በአማራ ክልል ሰኔ 22217 ዓ ም በአገዛዙ የታወጀው ዘመቻ ማዕበልን ተከትሎ መጠነ ሰፊ ግንባሮዎች የሸፈነው ውጊያን እየተደረገ መቀጠሉ ታውቋል። የፋኖ አመራሩ አገዛዙ ዳምጤ የአገዛዙ ያቀደውን የፋኖ አመራሮችን የማምጣት ልዩ ኦፕሬሽን ለሶስት ቀናት በአስደናቂ ሁኔታ መከላከል ችለናል ሲል አስታውቋል። የአየር በረራዎች የተቋረጡበትና አውራ መንገዶች የሚተዘጉበት ውጊያ በቀጠለበት በዚህ ጊዜ በጎጃምና ጎንደር ከፍተኛ ቁጥር ያለው የፋኖ ኮማንዶ ኃይል ማመራቁም ታውቋል። አገዛዙ እስከ ሰኔ 32217 ሰባት ዓመተ ምህረት የፋኑ መሪዎችን መግደል፣ ወታደራዊ ማሰልጠኛዎችን ማውደም እና የሎጂስቲክ ምንጮችን ማድረግ አልሞ በከፈተው ዘመቻ ማዕበል በሶስት ቀናት ብቻ ከ50 በላይ የውጊያ ግንባሮች መከፈታቸውን ያሰባሰብናቸው መረጃዎች ያመለክታል። እስካሁን አገዛዙ የማጥቃት ውጊያ ሲከፈት፣ የፋኑ ነዋሪዎች በበኩላቸው የተከፈተባቸውን ማጥቃት ቀልብሰው ወደ መልሶ ማጥቃት መሸጋገራቸውን ገልጸዋል። የፋኑ አመራሩ 13 ማረዳምጤ አብይ አህመድ ስልጣን ከያዘ ወደ የተለለቁ ኦፕሬሽኖችን አቅደው አሳግተዋል የተባሉ መኮንኖች የተሳተፉበት የፋኑ አመራር የመምታት ልዩ ኦፕሬሽን በሶስት ቀናት አስደናቂ ሁኔታ መከላከል ችለናል፣ ሲል አስታውቋል። አቶ አስረስ ማረባ አገዛዙ የማጥቃት ዘመቻ ሶስተኛ ቀን ከተዋት ጀምሮ ፋኖ በወሰደው መልሶ ማጥቃት እርምጃ የቡድን መሳሪያዎችን ጨምሮ ክላሽ እንደ ጉድ ያፈስንበት እንድል ተቀናጅተናል ሲል ነው ያስታወቀውም። አስራስ ማረዳም የአረመኔው ሰራዊት ሲል የጠራውን ጦር በበላይነት የሚመሩት የአገዛዙ ስለ ከሸፈው ያስገድዶ ማሰለፍ እቅድ የህዝቡን ጀርባ በመያዝ በጎንደር ደግሞ በብርሃኑ ጁላና በለገሰ ቱሉ በኩል ሰበር ዜና ሊያስነግር የቋመጠበት ኦፕሬሽን እንደ ጉማትነን ሰራዊቱን ገርፈንለታል ነው ያለውም። አገዛዙ ለሳምንታት ያቀደው ይህ ኦፕሬሽን ከየዞቹ የተወጣጣ ኃይል በልዩ ስምሬት ያዘመተው ለመረጃ ለሎጂስቲክስና ለተተኳሽ በርካታ ሚሊዮኖች የተበጀተለት ነበር፣ ያለው ፋኖ አስረስማረም ሊከበብ ነው የከበብ ነው የአብይ አህመድ አገዛዝ ጠባቂ አንዲት መነኩሴን ጨምሮ ስድስት ንጹሀን ከመግደሉ በስተቀር በወገን ላይ ይህ ነው የሚባል ጉዳት ሳያደርስ በመሸሽ ላይ ነው ብለዋል። በአገዛዙ ዘመቻ ማዕበል ሶስተኛ ቀን በጎጃም ቀጠና ደንበጫ፣ ቋሪት፣ ደጋ ዳሞት መቻካል ስናን ሰከላ በባህር ዳር ዙሪያ ጎዛመን ቡሬ ጃቢ ጥናን አንበር ሸበል በረንታን እነፍሴ ጎንጂ ቆለላና ሌሎች ወረዳዎች በሚገኙ የተለያዩ አካባቢዎች ውጊያ መደረጉ ታውቋል። በውጊያው ከፍ ያለ ሰብአዊና ቁሳዊ ጉዳት መድረሱ የታወቀ ሲሆን በባህር ዳር ዙሪያ ሮቤትና በሰከላ ጌሻባ የፋኑ ሄዶች በከፈቱት ውጊያ 320 የግፍ እስረኞች ከእስር መለቀቃቸው ተነግሯል። አገዛዙ ከፍተኛ ኃይሉን ባሰለፈባቸው የጎጃም ደጋማ አካባቢዎች በተለይም ደጋዳሞትና ቋሬት ቀጠና ለአስጨራሹ ውጊያ ተደርጓል ያሉት የፋኖ የመረጃ ምንጮች ጉዳዮች በውጊያው የፋኖዎች የአገዛዝን ጦር የከፈተውን ማጥቃት ቀልብ ሰው በመልሶ ማጥቃት ከፍተኛ ጉዳት አድርሰዋል ብለዋል። በተመሳሳይ በሶስተኛ ቀን የአገዛዙ ዘመቻ ማዕበል የማጥቃት እንቅስቃሴ ምክንያት በተከፈተ ውጊያ በጎንደር ቀጠና የባህር ዳር ጎንደር አውራ ጎዳና የጎንደር አጼ ቴዎድሮስ ኤርፖርት በረራን ያስተጓጉሉ ውጊያ መደረጉም ታውቋል። ጎንደር ከተማ ቀበሌ 18 ፈንጠር አካባቢን ጨምሮ በጠዳ ማክሰኘት በለሳ አዲስ ዘመንና ደራ ቀጠናዎች ከባድ ውጊያ ተደርጓል። በዚህም የብልጽግና አመራሮች ጨምሮ በርካታ የአገዛዙ ኃይል የሞትና የአካል ጉዳት የደረሰበት እንዲሁም በርካታ መልኮ የተቆጠረበት ድል ማስመዝገባቸውን ነው የፋኖ ኃይሎች ጨምረው ያስታወቁትም። በተለይም በጎንደር ከተማ ጠዳ ክፍለ ከተማ አጼ ቴዎድሮስ ኤርፖርት ዙሪያ በነበረው ውጊያ ከ15 በላይ የአገዛዙ ኃይል ሲገደሉ ከ20 በላይ ደግሞ ቆስለዋል ተብሏል። በዚህ አካባቢ በነበረው ውጊያ ምክንያት የአየር በረራ አስተጓጉሎ እንደነበረም የመረጃ ምንጮች አረጋግጠዋል። በሌላ በኩል በሰሜን ወሎ ቆቦ ግዳንና ላስታ ቀጠና የአገዛዙ ጦር በፋኖ ኃይል መልሶ ማጥቃት የተነጠቃቸውን አካባቢዎች በከባድ መሳሪያ እየደበደበ እንደሚገኝ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች በበኩላቸው በቀጠናው የውጊያ የበላይነት በመውሰድ ዋና መንገዶችን ጨምረው አካባቢ ተቆጣጥረው እንደሚገኙ አስታውቀዋል። የአየር በረራን ያስተጓጉሉ እንዲሁም አውራ መንገዶች የተዘጉበት ውጊያ በቀጠለበት በዚህ ጊዜ በጎጃም እና በጎንደር ከፍተኛ ቁጥር ያለው የፋኖ ኮማንዶ ኃይል መመረቁም ታውቋል። በዚህም በምዕራብ ጎንደር ዞን ቋራ ቀጠና ከፍተኛ ቁጥር ያለው የፋኖ ሰራዊት ለወራት የተሰጠውን ስልጠና አጠናቆ መመረቁ ሲታወቅ፣ በተመሳሳይ በምስራብ ጎጃም ዞን የቦቀላ ከተና በርካታ የፋኖ ኮማንዶዎች ለወራት የተሰጣቸውን ስልጠና አጠናቀው መመረቃቸው ታውቋል። ጠቅላይ ሚኒስትሩ ከሰሞኑም በየመድረኩ ሲያወሩለት ለት የነበረው ጋዝ ጉዳይ ተሰርዟል ተባለም። የውጋዴን የተፈጥሮ ጋዝን ወደ ውጭ የመላክ እቅድ ነው በገንዘብ እጥረት ምክንያት ተሰርዟል በሚል የተገለጸው የብልጽግናው ፕሬዚዳንት አብይ አህመድ ካስተላለፏቸው ዝነኛ ሀሰተኛ መረጃዎች ውስጥ ከስድስት ዓመታት አካባቢ ከነገ ጀምሮ የተፈጥሮ ጋዝ ኢትዮጵያ ታወጣለችና እንኳን ደስ አላችሁ ያሉበት አንዱ ነው። የወደ ቤት ስኳር፣ የሰላም፣ የነፃነት ወዘተ ቃላት ምታጥፈው ፋውንቴንና ዘንባባ ተክተዋችኋል። የሆነ ሆኖ ጠቅላይ ሚኒስትር አብይ አህመድ በተለይም በሁለት የቤተ መንግስቱ የቅርብ ጊዜ መድረኮች ላይ ጋዝ በሚቀጥለው አመት መጀመሪያ ላይ ለገበያ እናቀርባለን ብለዋል። መጀመሪያ ላይ ላሰበሰቧቸው ባለሀብቶችና ና የንግዱ ማህበረሰብ አባላት ጋዝና ወደ በቅርቡ ጠብቁ ሲሉ ነግረዋቸዋል። ሁለተኛው ደግሞ የመገናኛ ብዙሀን ሰዎችን በጠሩበት የቅርቡ መድረክ ላይ ያደረጉት ንግግር ከዚህ የወጋዴን የተፈጥሮ ጋዝ የመውጣት ሂደት ጋር በተያያዘ ባለፈው አመት ጠቅላይ ሚኒስትሩ በሚኒስትር እንዲፈረም ያደረጉ ስምምነት ጉዳይ መዘገባ ዘነካም መንግስት ከኦጋዴን ተፋሰስ የተፈጥሮ ጋዝ በጅቡቲ በኩል በቧንቧ መስመር ወደ ውጭ የመላከቅሉን የገንዘብ እጥረትና የትግበራ መጓተትን በመጥቀስ በይፋ ሰርዞታል የሚል ዘገባ ደግሞ አሁን ተሰራጅቷል። በኢትዮጵያዊ ኤነርጂ አውቶሎ ከየተረጋገጠው ይህ ስረዛ በሀገራዊ የኤነርጂ ፖሊሲ ውስጥ ተለቅ ለውጥ የሚያሳይ ሲሆን ከውጭ የመላክ ፍላጎት ወደ ሀገር ውስጥ አጠቃቀም የተሸጋገረ መሆኑን ያመለክታል ሲል ሪፖርተር ዘግቧል። የኢትዮጵያ መንግስት በኦጋዴን ክልል የሚታቀደው የተፈጥሮ ጋዝ ማውጣትና የተፈጥሮ ጋዝ ወደ ውጭ ለመላክ ወደ ጅቡቲ የሚዘረጋው የቧንቧ መስመር ፕሮጀክትን ሰርዟል ሲልም ሪፖርቱ ይገልጻል። በውሃና ኤነርጂ ሚኒስቴር፣ በኢትዮጵያና ኤሌክትሪክ ኃይል፣ በኢትዮጵያ ኤሌክትሪክ አገልግሎትና በነዳጅና ኤነርጂ ባለስልጣን በጋራ የተዘጋጀው የኤነርጂ አውቶሎክ የፕሮጀክት ፋይናንስን በማግኘት ረገድ ያሉት ችግሮችና የፕሮጀክት ትግበራ መዘግየት መንግስት ፕሮጀክቱን ለመሰረዝ ውሳኔ ላይ እንዲደርስ ምክንያት ስለመሆናቸውም ያብራራል። 737 ኪሎ ሜትር የሚዘረጋውና ጋዝ ለማስተላለፍ ታስቦ የነበረውና ይህም ከአጠቃላይ ኢትዮጵያም የመጨረሻ የኤነርጂ ፍላጎት 25 በመቶ ጋር እኩል የሆነው የታቅርቢ ቧንቧ መስመር በፈረንጆቹ 22 መጀመሪያ ላይ መሰረዙም የሚታወስ ነው። የመንግስታቱ ድርጅት በአማራ ክልል የረድኤት ሰራተኛ መገደሏን ተከትሎ ድርጊቱን አወገዛል። የረድኤት ድርጅት ሰራተኞች ከለላ እንዲሰጣቸው ጠይቋል። በአማራ ክልል ሰሜን ወሎ ዞን አንጎት ወረዳ በመንግስት ኃይሎችና በአካባቢው በሚንቀሳቀሱ ታጣቂዎች መካከል ተከስቶ በነበረው ግጭት በተካሄደ የተኩስ ልውውጥ በከፍተኛ ሁኔታ ቆስላ የነበረች የረድኤት ድርጅት ሰራተኛ ማሊሱ ተተባበራ መሞቷን አስታውቋል። ድርጊቱንም አውግዟል። የማስተባበሪያው ቢሮ ሰኔ 19 ቀን 2017 ዓ ም ባወጣው መግለጫ ማሌት በተኩስ ልውውጡ ጉዳት እየደረሰባት በአካባቢው የእርዳታ እህል አቅርቦት የሚያስፈልጋቸውን ሰዎች በተመለከተ መረጃ እያሰባሰበች በስራ ላይ በነበረችበት ወቅት ነው ብሏል። ኃላፊዋ አቢይ በአቶ ዋንፎል ለተጎጂ ቤተሰቦች ና ባልደረቦቿ ባስተላለፉት የያዘ መግለጫ የተሰማኝንን ጥልቅ ሐዘን የማስተላለፈው ለሟች ቤተሰብ ና በኢትዮጵያ ውስጥ ላሉ የሰብአዊ ረዴት ሰራተኞች ነው ሲሉ ገልጸዋል። ንጹሃንን ና ለተቸገሩ ሰዎች እርዳታ ለማቅረብ የሚጥሩ ሰራተኞችን ከጉዳት ለመጠበቅ ሁሉም እርምጃዎች ሊወሰዱ ይገባል ብለዋል። በአማራ ክልል ህዝቡ በሚሻው ልክ የክልሉ ሰላም ሙሉ ለሙሉ አልተረጋገጠም፣ የዜጎች እንቅስቃሴ ከእገታና ዘረፋ ስጋት በመላእፍት አልተላቀቀም ሲሉ የፌዴራል መንግስት ገለጸ። የክልሉ ህጻናት በተሟላ መልኩ ወደ ትምህርት ገበታ አልተመለሱም ብሏል። በአማራ ክልል ሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል ትናንት ሰኔ 22 ቀን 2017 ዓ.ም በተለያዩ ከተሞች ሰላማዊ ሰልፍ ተካሂዷል። ይህንንም ተከትሎ የፌዴራል መንግስት ኮሚኒኬሽን አገልግሎት በወጣው መግለጫ የሰላም አማራጮችን የማይቀበሉ አካላት በክልሉ የጸጥታ መዋቅርና በፌዴራል መዋቅር አማካኝነት አደብ በማስገዛት የህዝቡን ሰላም ለማረጋገጥ የፌዴራል መንግስት ይሰራል ብሏል። በክልሉ የተለያዩ ከተሞች የተካሄደውን ሰላማዊ ሰልፍ ተከትሎ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ባስተላለፉት መልእክት ጸረ ሰላምና ተላላኪ ኃይሎች ሲሉ የጠሯቸው አካላት የክልሉን ህዝብ ሰላም ነስተውታል ሲሉ ገልጸዋል። ህዝቡ በዚህ ትዕይንት ላይ ለሰላም ያለውን አቋም በድጋሚ ገልጿል ሲሉ አስታውቀዋል። ሁሉም የአማራ ክልል ዞኖች በጣም ሰላማዊ ናቸው ሲሉ ከሶስት ሳምንታት በፊት የሰላም ሚኒስትሩ መናገራቸውን መዘገባቸውን ይታወሳል።